ለምሳሌ ሲወርድ ግን ካላህ ነው አይደለም፣ የሚወጣው ከውስጡ ነው የወጣው። ቁርዓን ወደ ምድር በወረደ ሰዓት አሁንም አለ ምድር ላይ ተጽፎ፣ ያኒ ተጽፎ አለ አይደለም? ግን የቃሉ አካል አይደለም ኢየሱስ ክርስቶስ አካል እንዳልሆነ እኮ አውቃለሁ። አካል እኮ የያዘው ስጋን ተ ለዛ ነው። አየህ ይኸውልህ አምላክ ስለማይሰቀል መለኮት ስለማይሰቀል መለኮት መገረፍ፣ መተፋት፣ መዋረድ ስለሌለበት ነው ስጋን የለበሰው። ስጋን የለበሰው ለዛ ነው። ስለዚህ የተሰቀለው አምላክ አይደለም ማለት ነው የተሰቀለው የአምላክ ይልቅ ቃል ስጋ ለብሶ ነው የተሰቀለው። ቃል ሲወጣ ቃል ነው ቃል ቃል ስጋ ለበሰ፣ ክብር ይግባው። ስለዚህ አምላክ ነው የተሰቀለው ወይንስ አይደለም? አጭር ጥያቄ። መለኮት አይሰቀልም። ስለዚህ አምላክ አልተሰቀለም ማለት ነው። እሱ እኔ አንድ ጥ ለአንተ እኮ ምሳሌ እየነገርኩህ እኮ ነው። አሁን አንደኛው ጥያቄ ምን ነበረ መጀመር? እሺ ይልቅ እኔ አንድ ነገር ይልቅ አንድ ነገር፣ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። አለቀ። አብ ወልድ መንፈስ አብ እግዚአብሔር አብ ነው። ወልድ ደግሞ የት ነው ነው

ነው አይደለም። አለማስወር ራሳዊ እሱ እኔ እኮ ከአንተ ለመማር ነው የመጣው። ስለ እስልምና ለማወቅ ነው የመጣው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው እንደሱ የሚል ቃል አለ መጽሐፍ ቅዱስ ላይ? አውጭ በቃሽ ያሳይ ደንብ አለ እንዴት ነው ማ አይታ አሁን ለምንድን ነው ወደ መጽሐፍ ቅዱስ የምትከተኝሱ? ሱ ስለ መጽሐፍ ቅዱስ ነው ማወቅ የምትፈልገው ያለችው፣ ወደ ሴትዮዋ ተናገርሽ በለሽ እኮ ስለ መጽሐፍ ቅዱስ ማስረጃ ብቻ ውጭ እና አሳይ ያል፣ ይሄ ዲስርች እንትን አትበለኝ። እኔ እንደ ቁርዓን አለ ሴት ልጅ ክብር አላት። ክብር ይኑርክ። ያሳይ በቃ፣ ያሳይ በቃ ያማታል ምናምን አረ፣ እኔ አንተ በጣም ጤነኛ ነኝ። እንደ ቁርአኑ ዶዶሎነሽ ምናምን ዳትልናሳይ ችግር የለም። እሺ ልንገርክኒ፣ እኔ አሁን ሰው ፕሮግራም አለ። አንተ አለ ፕሮግራም እንደምትንቀሳቀሰው እኔ ፕሮግራሜ ዛሬ ስለ ቁርአን መማር ነው። በቃ አበቃ። መጠይቅ ይችላለሁ። ስለዚህ ማስረጃ የለሽ። አሁን ለመንፈስ ቅዱስ አንድ አምላክ የሚል መላሁስ በጣም ማስረጃ አለኝ። ከተናገርኩት ራሱ ማለት ነው ሁሉ ማስረጃ ሊሆኑት ይችላል። አሳይሽ በቃሽ፣ ወንድ የትኛው ማስረጃ ሰና፣ ችግር ለ እሱ እኔ በፕሮግራም መንቀሳቀስ ሴት ነኝ። ዛሬ ፕሮግራሜ መጽሐፍ ቅዱስ ሳይሆን ስለ ቁርአን ልማር ላይ መጽሐፍ መጽሐፍ ቅዱስ ከፈለግኩማ ይልቅ ከመጽሐፍ ቅዱስ መማማር ከሆነ

እንዴ አንተም እኮ የቆርሾችን ጣውት ስብርባሪ ሆነን አላህ ነው። እንደዛ እኮ ነው የምታመልከው። ማስረጃ ሳይሆን ችግር የለም ማስረጃ ይልክ። ማህመድ የቆርሾቹን ጣውት ሲሰባብር አንድ እንዳስቀራት አንቺ ግን የምታመልከው ወንድ ልጅ እንደሆነ ላሳይሽ ነው፣ መጽሐፍ ቅዱስ ነው። አንተ ደግሞ የምታመልከው የቆርሾቹ ሌሎች በማስረጃ እንድናወራ፣ እኔ ወንድ ልጅ እንደምታመልከው ላሳይሽል። ተሰባብሮ አንድ የተደጋጊ ያው እናዚህ ጋር ምን ይላል ተመልክ፣ የለ እንዴ ራቁትን እየዞርክ እናሁ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። ስሙንም እየሱስ ይህን ወንድ ልጅ ተመልክላለሽ። አሁን አንተ ይህ ስርዓት ይኖራችሁ መልስ እንዳትመልሽባቸው በማስረጃ እየመለስሽ ስለሌላ ሁሉ ጣሚዎች ከምታደርጉ መልስ እየመለሰች ስለሆነ በማስረጃ አፋቸውን እያሳዛችሁ ስለሆነ ሙስሊሞች ሜታ ተድርጓቸው አንችሉት። በየት በኩል ምን እውነት አለና ምን እውነት? ስለ ወሲብ እኮ ነው ጠቅላላ የሚያወራው ቁርዓኑ ምን የህይወት ቃል አለው? ምን የህይወት ቃል አለው? አንድ ቦታ የህይወት ቃል አሳየኝ እስኪ አንድ የህይወት ቃል አሳየኝ። ጠቅላላ ሲመጡ ጊዜ እኔ ጥያቄ ለመጠየቅ ነው ለማወቅ ነው የምፈልገው፣ ምናምን ከዛ ይሳደባሉ። እንደዚህ አይነቶቹ ናቸው በጣም ክፎች። ተሳድቦ የሚገባው ወላ ውስጣቸው ንጹህ ነው፣ እየተሳደቡ የሚገቡ ልጆች ውስጣቸው ንጹህ ነው፣ ለማወቅ የሚፈልጉት እንደዚያ ናቸው። ግን ሲገቡ እኔ መጠየቅ ፈልኬ ነው ማወቅ ፈልኬ ነው ምናምን የሚሉ ሰዎች የመጨረሻ እነዚህ ማንነታቸው ልክ ሲገለጽ በመጨረሻ ላይ ነው የምታውቋቸው፣ ተሳድቦ እንደሚሄዱ ማለት ነው። ጥሩ አይደለም። መታችሁ ጠይቁ። የሰማችሁት ነገር ካለ እዚያ ላይ ያለ ወይ ልስ የለም ይሄ የሰማነው ነገር ብላችሁ ጠይቁ። ከዚያ ይወጣላችኋል። ያንን ታያላችሁ። ታቸዋል። ሙስሊም ያለ ማስረጃ አይናገርም። ያን ለምናገረው ማስረጃ ራሳ ይሻልቀል ታያለች፣ ግን ለሚናገሩት ማስረጃ ይኖራቸው ጥሩ ሃይማኖት ነው። ይሄ ሃይማኖት እስከሆን ድረስ ጥንቃቄ ያስፈልገዋል። አምላክ በነብያት በኩል የተናገረውን ንግግር ማስተዋር ያስፈልጋል። ማንበብ ማጤን ያስፈልጋል። እንደሱ ነው። ማን ያለበት የእምነታችሁ ማስረጃ መጽሐፋችሁ ላይ ከሌለ ይህ የአምላክና የነብያት ትምህርት አይደለም። ልትርቁት ይገባል። እሺ፣ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። ያላሽ አቤት፣ ሰላም ነው እንዴት ነህ? ሰላም ነው፣ ሰላም ነው። ፍሬዬን ለምን አስወጣሀት? እየተሳደበች እያወራች ነበረ። ያለማስረጃ እየተሳደበች ስለሆነ ማስረጃዎች ስንላት ማውጣት አልቻለችም። ያለማስረጃ እኮ አይደለም ያወራችው። በቃ እንትን አውጣ። እሺ ችግር የለውም እና ትልቅ ላይ ናት ብያት እና እያወጣህ አንተ ቀጥለው በቃ እሷ የጀመረችው ያለ ማስረጃ አይደለም በማስረጃ ነው እያልክ ነው። ማስረጃ ያላወጣና ሳይ ነው ማስረጃ ነው ለማወቅ የፈለግ ደስ ስላለ አንተ አውጣና ሳይ። አይ ሲጀመር የምንም ቲፎዞ መሆን ጥቅም የለውም። የአንድን እምነት የምታውቅ ሳይሆን እውነት የምታውቅ ጥሩ ነውነትነያሆን ስለዚህ አንተ ቀጥለው አልኩኝ። እሷ እውነት የምትለውን ማስረጃ ወጣና ሳይ። እናንተ ትልቁ ላይ አድርጌ ያለው ሽን የትንሽ ላይ ሆኛለሁ። ማስረጃ አልነበረኩም እያለ ነው። አይ ማስረጃ አልሰጠችኝም አልክ። ማስረጃ የሰጠች ነበር እሷ። ፕሮግራሜ ዛሬ ቁርዓን መማር ነው። አንተ ደግሞ ስበህ ግዴታ እሴቱ ጋር ማስረጃ እየሰጠችህ ነበር አለ ለም ማሻላ። እኔ የለኝም አልተዘጋጀው ማስረጃ የለኝም እያለች እየተናገረች አልነበር? ቁርአን ስለ ቁርአን እኮ ነው የመጣችው ስለ ቁርአን። እንደዚህ ግራ የሚያጋቡ ቃላቶች አሉ አስረዳ ስትል የአንተን ማስረዳት አልቻልክም። ችግር የለው ዝም ብንከሩት አልክ። ንከሩት፣ ምን እናርገው? ሽዛ በቃ ንከሩት ነው ያለው ምን ማለት ነው? ዝም ብንከሩት ይላል አልክ። ግን ጠጣ ነው ወይ ጠጥቷላለን? ምን ንጨርሻለሁኝ። መጨረሻ ላይ እያወራች ማስረጃ እያወጣች ነበር ብለህና

ሰላም ሐሱ ደህና ነህ፣ እንዴት ነህ ሐሱ። ሰላም ማለት ሐሱን የጥያቄ ነበረኝ ማለት ነው። ትመልስልኛለህ? ኦኬ፣ እኔ እና አንድ ጓጠኛ ያለስ ማለት ነው። እኔ እንደምታየው የእፎይ ተማሪ ነኝ። የእፎይ ተማሪ ነኝ ማለት ከእፎይ ብዙ ነገር ተማር ያለው። ግን አሁን እኔ የምጠይቅለት ጥያቄ ያች ልጅ ያንተ ተማሪ ነው? ያች ልጅ ያንተ ተማሪ ነው? አንተ ኦኬ፣ እሱ ለምን ትችክላል? ረጋ በል እንጂ እንዴ። እሱ ይኸው ስማኝ፣ አንድ ሰው በደንብ አድርገኝ፣ ወሬኛ ያሬድ ሁኔታ፣ ሰው ጥያቄ ካላችሁ ጠይቁ። እሺ፣ ጥያቄ ያለው ክርስቲያን ካለ ገብቶ ጠይቅ። እኔ ወሬ አልወድም፣ በባህሪ ስለ ሃይማኖት ስትወሩ ጊዜ የአምላክን ቃል ቁጭ ቁጭ ቁጭ አድርገህ ማለፍ ነው። አለቀ። ወሬ ምንም አይሰራላቸው። የምር ነው። ሃይማኖት ነው አይደለ? የግል ጉዳይ አይደለም። ይሄ ሃይማኖት ነው። አምላክ እንዲህ አለ፣ ነቢይ እንዲህ አለ። አለቀ። ጥያቄ ያለው ክርስቲያን ካለ ማንኛውም ክርስቲያን ገብቶ ጠይቅ ይችላል። የሰማችሁት ተረት ወሬ ምናምን ያሬድ ሜተና ሰው ያሬድ ሄሎ እሺ መግባት የሚፈልግ ጥያቄ ያለው ክርስቲያን ካለ አንድ ቁጥር ይጽፍ፣ አድሚኖች ያስገቧቸው። ማንኛውም ክርስቲያን ጥያቄ ያለ ካለ መግባት ይችላል። ያሰላም ሰላም ነው። ሰላም እንዴት ነው? እግዚአብሔር ይመስገን። እንዴት ነው? አልሐምዱሊላህ አለን። እግዚአብሔር ይመስገን። አንዳንድ ነገሮችን ያው እንከታተላለን እናያለን። እኔ መጠይቅ እንፈልገው መሰል አሁን ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ባለበት ጊዜ ሙስሊሙ ማህበረሰብ ያውቀዋል፣ ማለት የሙስሊም ተከታዩ ማለት ነው ማለት ነው ስ ላይ ሲያስተምር ሙስሊም ነበር ማለት ነው። ያውቀዋል በኢሳ በምትሉት ታውቁታላችሁ ማለት ነው። ነቢዩ መሐመድን በምድር ላይ በነበሩበት ሰዓት ላይ እናንተ ታውቁታላችሁ። እኛ ኦርቶዶክሶች ደግሞ አናውቅም ክርስቲያን ማለት ነው። ለዚህን ያውም ከአንተ የምፈልገው ምንድን ነው የሁለቱን ምስስር በምድር ላይ በነበሩበት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰረ የበረበረበት ወቅት የነበረውና ነቢዩ መሐመድ ላይ የነበሩበትን የሁለቱን ንጽጽር ብቻ እንድሰራልን እንፈልጋል። ምክንያቱም ሁለቱን በምድር ላይ ተመላልሰው እናንተ ታውቁታላችሁ። እኛ ደግሞ አሁን ንጽጽር ስራ ብትለን እኛ ኦርቶዶክስ አናቃቸው። ነብዩ የጌታችን መደሴ ክርስቶስ ብቻ የምናቁ ስለዚህ ሁለቱን ንጽጽር አድርገ የምትሰራልን ቪዲዮ ወይ ደግሞ የምትሰራልን የምታስረዳን ነገር ካለ እሱን ለመስማት ያህል ነው። ለሁላችንም ስለ ለመፍረስ ላይ ንበቸም ማለት ነው። ጥያቄ ብዙ ጊዜ በነብዩ መሐመድ የሚነሱ ጥያቄዎችን በምንሰማበት ሰዓት ላይ አንዳንዴ እንደ ሰውኛ የምንፈርዳቸው ነገሮች አሉ ለምሳሌ አሁን በአንድ ሌሊት ይህን ያህል ግንኙነት አረቡ ሲባል እንደ ሰውኛ ስታስበው ይሆናል አይሆንም የሚለውን ነገሮች ያው እንደ ሰው ትፈርዳለ ለዚህ በሁለቱም ደግሞ ያለውን እንደ ሰውኛ እኛ ተገነዛዝብን እንድናስብ እንድንፈርድ እስ ያለውን ነገር እንድትሰራልን ነው አመሰግናለው እናከብርሃለን በጣም ጥሩ እንግዲህ ሁለቱም መሲሁ የድንግል ማርያም እንዲሆን ነቢ መሐመድ ላ ሰለም ሁለቱም ከአምላክ ዘንድ እየተላኩ ነቢያት ናቸው እንዳለፉ ነቢያቶች። አላህ ስብሐነ ወተዓላ መል መሲሑ እብን መርየመ ኢላ ረሱሉን ቀድ ከለት ምን ቀብሊህ ርሱል ይላል። የማርያም ልጅ መሲሑ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይለናል። ስለ ነቢይ ሙሐመድ ለ ላ ሰለም ምን ይላል? ወማ ሙሐመዱን ኢላ ረሱሉን ቀድ ከለት ምን ቀብሊህ ርሱል። ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው ይላል። በአንድ ቃል ይገልጻቸዋል። ሁለቱም ለአንድ አላማ የተላኩ ነቢያት ናቸው።

የእኔም የእናንተም ጌታ እርሱ አንድና ብቸኛ የሆነው አላህ ነው። ከእርሱ በስተቀር ሌላን አታምልኩ፣ እርሱንም በብቸኝነት ተገዙት ይላል። ይህ ነው ቀጥተኛ መንገድ አለ ነቢ ስ ላ ስለመስ ምን አሉ ህዝቦች ሆይ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላቸው ትድናላቸውም እያሉ ያስተምራሉ። ያቸው አስተምረታቸው ያ ነው፣ አንድ አይነት አስተምሮ ነው ያላቸው። ሁለታቸውም ወደዚያ ወደ አንድ አምላክ የተጣሩ ናቸው። መሲሁ አሁን ደግሞ የሚያለያያቸውን ነገር ልንገራቸው ባጭሩ ወይም ከሆነ መለያቸው ምንድን ነው መሲሁ ለአንዲት ህዝብ የተላከ ነው ለእስራኤል ህዝብ ማለት ነው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ለአለም ህዝብ የተላኩ ናቸው ማስረጃ ለዚህም እራሱ መሲሁ ሲናገር ምን ይላል ያ በኒ እስራኤል እኒ ረሱሉላህ ኢለይኩም እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው መልእክተኛ ነኝ አላቸው ለማርያም ሲናገራት ጊዜ እሺ በአንድ ሌሊት ከዘጠኝ ሚስቶች ጋር ተኝ የሚለውንም አስረዳቸው አለ ወደ እሱ እንመጣለን ችግር የለም አሁን እዚህ ቦታ ላይ የሚለያዩበት ነገር አንደኛ ይሄ ነው

አጠቃላይ ለሰዎች ለእናንተን የተላኩት በላቸው ይላል። በሱረቱ ሰበእ ላይ አላህ ሱብሃነሁ ወተዓላ ምን ይላል? ወማርሰናክ ላ ካፈተ ሊላስ አጠቃላይ ለሰዎች ሰዎች ሁሉ የላቁ እያለ ይገልጽላቸዋል ማለት ነው። ይህ ነው። ሌላ ነገር ተአምራት በሚለው ደግሞ እንምጣ። መሲሁም ተአምራት ተሰጥቷል። ነቢ መሐመድ ስለ ላ ስለም ተአምራትን ተሰጥተዋል። ለአንዱ የተሰጠው ተአምር ለሌላው ላይሰጥ ይችላል። ይህ መበላለጫ ሚዛን ነው ወይ? ይሄ አይደለም፣ ይሄ አይደለም። መሲሁ ለምሳሌ ሙታንን የማስነሳት ተአምር ተሰጥቷል። አዎ ያስነሳ ነበር ሙታን ልክ እንዲሁ ማየት የተሳናቸውን ይፈውስ ነበር። አዋ ይፈውስ ነበር። ለምጽ ያለባቸውን ይፈውስ ነበር። በመዳበስ እንደዚህ ይፈውሳቸዋል። ለምጽ ያለበት ሰው ከመጣ ቢስሚላህ፣ በአላህ ፍቃድ ብሎ ይፈውሰዋል ያንን ሰው የሲዳብሰው ጊዜ ይፈውሳል። ልክ እንዲሁ መናገር የማይችሉ አፈደዳዎችን ከእናቱ ሲጀምር መናገር የማይችልን ይፈውስ ነበር። እነዚህን ሌላ ሌላ በርካታ ተአምራትን ተሰጥቷል መሲሉ። ለዚህ ማስረጃ ስለ መሲሉ የተነገረው ተአምር በሱራ አሊ ዒምራን ላይ እና በሱራ ማኢዳ ላይ ታገኙታል ናቸው። በሱራ አሊ ዒምራን ላይ አላህ ሱብሓነሁ ወተዓላ ሲናገር

ጋር የወፍ ቅርጽ መቅረጽ፣ ከዚያም እፍ ማለት፣ አይናቸው እያየ እነዚህ ሰዎች አላህ ስብሐነ ወተዓላ በራሪ ወፍ ያደርግለታል። ወዲያው ስትበር ይመለከታሉ። ፈተኩኑ ጠረ ቢኢድኒላህ አላቸው። መሲሁ በአላህን ፍቃድ በራሪ ወፍ ትሆናለች። አንደኛው ይሄ ነው። ሁለተኛው ምንድን ነው? መስማት የተሳናቸውን ሰዎች ይፈውሳል፣ ማየት የተሳናቸውን ሰዎች ልክ እንዲሁ፣ ሙታኖችን ያስነሳል። ሌላው እዚያው ጋር ከተገለጸ ተአምር ወአነቢኡኩም ቢማ ተእኩሉን አላቸው ለህዝቦቹ አሁን ሄዳችሁ ምን እንደምትበሉ ነግራችኋለሁ። ሄዳችኋል እዚህ እያወሩት መሲሁም እነዚህ የሚያወሩት ሰዎች ቤታቸው ሄደው መሳቸውን ምን እንደሚበሉ ያውቃል፣ ይነግራቸው ነበር። ይህን አላህ ሰው ቆተ ታቻ ለእርሶቻ ነው ወየታ ምር ላ ለሌሎችም ተሰጥቷል። ነቢያችን ሰለ ላሁ ለ ሰለም የሩቅን እውቀት አላህ ስብን ታላ ያሳውቃቸው ነበር። ይህን አላህ በቁርን ላይ አሊሙ ልገይቢ ፈላ ዩሩ ላ ይቢ አሀድ ይላል። የሩቅ አዋቂ ነኝ የሩቅ እውቀቴን ለማንም አላሳውቅም ካለ በኋላ ኢላ መን እርተባ ምን ረሱል ይላል ከመልእክተኞች የመረጥኩት ሲቀር እያለ ይናገራል። ለመልእክተኞቹ ለነቢያቶቹ ያሳውቃቸው ነበር። ዩሱፍ ይህን ተአምር ተሰጥቶ ነበር። ዩሱፍ ዓለይህ ሰላም በእስር ቤት በገባ ጊዜ ምን እንደሚበሉ እንደሚነግራቸው ይገልጻል። ምን ይላል? ቃለ ላ የእቲኩማ ጣዓሙን ቱርዘቃኒ ይህ ኢላ ነበእትኩማ ቢተዊል ይላቸዋል። ዩሱፍ እስር ቤት ውስጥ ላሉ ሰዎች አሁን የሚመጣላቸውን እንድትበሉ የሚመጣላቸውን ምግብ ሳይመጣ በፊት ነግራቸዋል። ይላቸዋል ምን እንደሚበሉ እዚያው ቁጭ ብሎ ተአምር ያሳያቸው ይነግራቸው ነበር። አሁን የሚመጣው ምግብ እንዴ እንዴ ነው ይላቸዋል። ያ ምግብ ልክ ሲመጣ ጊዜ ባለ መሰረት ይመጣል። ይህን ተአምራትን መሲሑ ያደርግ ነበር ታቸኋለ እና ይህ ነው ሌላ ነገር ነቢይ ሙሐመድ ስለ ላ ሰለም ተአምር ተሰጥተዋል። የእርሳቸው ደግሞ ምንድነው? ጨረቃን ክፍል ይመስል። የመካ ሰዎች ከእለታት አንድ ጋር ጠየቋቸው። ያ ሙሐመድ እንኩንተ ነቢይን አሪና አያ ሙሐመድ ሆይ አንተ በእውነትና እንዳ አምላክ ነቢይ ከሆንክ ተአምር ሰርታ አሳየ እንዳሏቸው፣ ፈአራሁም ሽቃቅ ልቀመር ጨረቃንም ከፍለ አሳያቸው። ይሄ ነው ለጥቂት ሰው የሚበቃን ምግብ ለብዙ ሰው እንዲበረክት ማድረግ። ልክ እንዲሁ ከጣታቸው መካከል ውሃ እንዲፈልቅ ማድረግ። ልክ እንዲሁ ሌላ ተአምራዊ ጉዞ ያደረጉት ከመካ እስከ ኢየሩሳሌም ድረስ ወይም እስከ ቤተል መቅደስ በአንድ ሌሊት በዛቸው ነች ሰባቱን ሰማያት አድርገው መሄዳቸው አድርገው ነበር። ነብ ስላ ላ ስለም ሌላው ነገር በዚያ ገነትን ማየታቸው ገነትን ስለ ገነት ማንኛውም ሰው ሲናገር ገነት የምትባል ሀገር አለች እያለ ለትውልዱ ያስተምራል እንጂ ነቢይ አየው ብሎ የሚናገር የለም። ነብ ላ ስለም ሲቀሩ እኔ ገነትን አይቻታለሁ ብሎን ያስተማሩም ና አላህ ስብሃነ ተዓላ አሳይቷቸዋል። ሌላው ቀደምት ነብያትን እንዳለ ማግኘታቸው አላህ አስነሳላቸው፣ ሁሉንም ነብያት አግኝተዋቸዋል እና አብርሃም እና ኢስሐቅ እና ያዕቆብ እና ዮሴፍ እና ሙሴ ሁሉ እንዳለ መሲሆን ሁሉ እንዳገኙት ቃል በቃል ማስረጃ አለ። እነዚህ ነቢያቶችን አምላክ አላህ ስብሓነ ተዓላ ያገናኝቷቸዋል። ሌላው ከአምላክ ጋር ቃል በቃል መነጋገራቸው ይህን ተአምር አምላክ ያደረገ የሰጠው ለማን ነበር? ለሙሴ ነበር። ልክ ሙሴ እንዳናገረው አምላክን ሁላችን የምናምንበት ነገር ነው። አምላክ ከዚያ በኋላ ማንን ያናገረው? እርሳቸውን ቃል በቃል አናግሯቸዋል። ሙሐመድ ሁ እያለ እርሳቸውም አቤቱ ጌታ ሆ እያሉ እየመለሱለት